ጠቅላይ አቃቤ ህግ በህግ ከተሰጡት ስልጣንና ተግባራት ውስጥ የህግ የበላይነት እንዲከበር ማድረግና ዜጎች በህግ የበላይነት ዋስትና እንዲያገኙ የዜጎች ደህንነት እንዲረጋገጥና ዘላቂ ሰላም በክልል ደረጃ እንዲኖር ከማድረግ አንጻር ጠቅላይ አቃቤ ህግ እንደ ሀገር ሰባቱ የዲፌንስ ኢንስቲትዩሽን ውስጥ ስለሚካተት ትልቅ ስልጣንና ተግባር አለው ማለት ነው። እነዚህ ነገሮች በዘርፍ ስናያቸው በተቋሙ የህግ ክርክርና የህግ አገልግሎት ስራዎች ይሰራሉ። የህግ ክርክርን ስናይ የወንጀል የህግ ክርክር አስተዳደርና የፍትሀብሔር ህግ ክርክር አስተዳደርና ያለው በወንጀል የህግ ክርክር አስተዳደር የተለያዩ ዘርፎችና ዲፓርትመንቶችን ማየት ይቻላል። ለምሳሌ በእኛ ክልል በዚህ ዘጠኝ ወር ብቻ አቃቢ ህግ በአጠቃላይ ወደ 1231 መዝገቦች ላይ በተለያዩ የወንጀል መዝገቦች ላይ ክስ ከፍቷል። እነዚህ ክሶች የተለያዩ ደረጃ ያላቸው ወንጀሎች ናቸው። የተራጁ ወንጀሎች እንዲሁም ደግሞ በከባድና መካከለኛ ደረጃ የሚሰየሙ ወንጀሎች ናቸው። እነዚህ ወንጀሎች ላይ አቃቤ ህግ በዚህ ልክ ክስ ከፍቶ ውሳኔ ማሰጠትና ማስቀጣት ተጠያቂነትን ማረጋገጥ ነው የሚሆነው ማለት ነው እና ተጠያቂነት በዚህ ልክ በአንድ ሀገር የማይረጋገጥ ከሆነ ወንጀል እየተበራከተ ይሄድና ዜጎች በህግ የበላይነት ላይ ዋስትና እንዳይኖራቸው ይደረጋል ማለት ነው። ከዚህ አንጻር ስናይ ለምሳሌ የኢኮኖሚ ወንጀሎችን ብናይ በመንግስት ኢኮኖሚ ላይ የሚፈጽሙ ወንጀሎች ዘላስ ዘጠኝ ወር በሰፊው እንደ ጠቅላይ አቃቤ ህግ መስራት ሞክረናል። በዚህም ብቻ የተለያዩ ውጤቶች ተገኝተዋል ማለት ነው። በታክስ ፍራውድ በታክስ ቬሽን እና ሌሎች የኢኮኖሚ ወንጀሎች ላይ የተፈጸሙ ወንጀሎችን ተጠያቂ ማድረግ ተችሏል። እንዲሁም ደግሞ የሙስና ወንጀሎችን ላይ በሰፊው ዘላስት ዘጠኝ ወር ብዙ ሄደናል። ባለፈው ዘጠኝ ወር ብቻ በፍርድ ክርክር የነበርንበት የሙስና ወንጀሎች ከ ስልሳ አምስት መዝገቦች በላይ ናቸው። እነዚህም ወደ 111 ሚሊዮን ብር የሚሆኑ ግምት ያላቸው ና ፍራውድ የሰራባቸው ናቸው። በዚህም የተለያዩ ሀብቶች ታግዷል። ወደ መንግስት ና ወደ ተለያዩ ጉዳት የደረሰባቸው አካሎች እንዲመለሱ ተደርጓል ማለት ነው። በተመሳሳይ መልኩ የመንግስትና የህዝብ ሀብትንና ጥቅምን ለማስጠበቅ መንግስትን ወክሎ ጠቅላይ አቃቤ ህግ በተለያዩ ፍርድ ቤቶች ክርክር ሲያደርግ ነበር። ማለትም በፍትሐ ብሔር መንግስት ሲከሰስ፣ እንዲሁም ደግሞ መንግስት ሲከስ በተለያየ ሁኔታ ሲከራከር ነበር። በዚህ ዘጠኝ ወር ብቻ ወደ አርባ ሁለት የፍትሐ ብሔር መዝገቦች ላይ ክርክር ስናደርግ ነበር። በገንዘብ ደረጃ ሲለኩ ከ268 ሚሊዮን ብር በላይ የሆኑ የገንዘብ ሀብት ላይ ክርክር ስናደርግ ነበር። በአጠቃላይ በፍትሐብሔርና በወንጀሎች በተለያየ መልኩ መንግስት ሊያገኛቸው የነበረና ያጣቸውን ወደ መንግስት እንዲመለሱ ያደረግናቸው ወደ 282.3 ሚሊዮን ብር ለመንግስት ተመላሽ እንዲሆንና የመንግስት ሀብት እንዲጠበቅ የተደረገበት ሁኔታዎች አሉ። በወንጀልም ቅድም እንዳልኩት በኢኮኖሚ ወንጀሎች፣ በተለያዩ የተደራጁ ወንጀሎችና በግለሰቦች ላይ የተፈጸሙ እስከ ግድያ ድረስ ያሉ ወንጀሎች ላይ ጥፋት ያጠፉ ሰዎች በህግ እንዲጠየቁና የህግ የበላይነት እንዲረጋገጥ ዘላቂ ሰላም በክልል ደረጃ እንዲኖር ከተደረገ የተደረጉ ስራዎች አሉ ማለት ነው። ሰው እነዚህ ነገሮች እንዳሉ ሆኖ አቅም የሌላቸው ዜጎች አቅም የሌላቸው ብቻ የፍትህ ስርዓታቸው ሊዛባ ስለማይገባ ጠቅላይ ቃቢ ግነሱን በመወከል በቤተሰብ በግል ክርክርና አቅም የሌላቸውን ሰዎች የክልሉን ነዋሪዎች በፍርድ ቤት በመወከል ሰፊ ክርክሮችን ሲያደርግ ነበር። ዜጎች ሀብት በማውጣት ብቻ ፍትህ እንዳይጓደልባቸው ዜጎችን ሀብት የሌላቸውን ዜጎች ገንዘብ የሌላቸውን ዜጎች በችሎት ወክሎ ሲከራከርና የፍትህ ስርዓቱ ሚዛንን የሚጠብቅ የተደረገበት ሁኔታዎች አሉ። በዛም ልክ በእኛ ክልል የኦንላይን አገልግሎቶች ና የቴክኖሎጂ ስራዎችን የተጀመረበት ሁኔታዎች አሉ። ለምሳሌ ወንጀልን በሲስተም ማጣራት ስርዓት መዘርጋት፣ ክሪምስ የሚባለውን ስርዓት እስከ ወረዳ ድረስ መዘርጋት ና የወንጀል መረጃ ቋትን ሳይበታተን የወንጀል መረጃዎች ዘርፍ ፈርጅ ይዞ ወንጀሎች በአግባቡ ተጣርቶ በስርዓት በኮምፒውተር ሲስተም ተጣርቶ ሰዎች በህግ እንዲጠየቁ የተደረገበት ሁኔታዎች አሉ። እንዲሁም ደግሞ ህገወጥ ሰነድን ከመከላከል አንጻር የኦንላይን አገልግሎቶች በእኛ ተቋም የተጀመሩበት ሁኔታ ና አለ። ይሄም ማለት ሰነድ ማለት እንግዲህ መብት ነው። ሰነድ ማለት ተራ ወረቀት አይደለም ና ሰነድ የአንድ ነገር ኢኮኖሚ እንቅስቃሴ የሚያመላክት ነው። ሰነድ የሰዎች መብት የሚተላለፍበት ና የሰዎች ግዴታን በዛ ልክ የሚተላለፍበት ነው የሚንቀሳቀሱ ንብረቶች፣ የማይንቀሳቀሱ ንብረቶች ሽያጭና ሰረረ የሚሰራበት ነው ሰነድ ና በእኛ ክልል በህገወጥ ሲሰራ የነበረው ሰነዶች ቶታሊ አሁን ወደ ዜሮ ነጥብ ሁለት ፐርሰንት ብቻ ነው ህገወጥ ሰነዶች አሉ ብለን የምናስባቸው እነዚህ ደግሞ ለዜጎች ንብረት ዋስና ህገ መንግስታዊ ለሆነ መብት ንብረት ማፍራት ያው ህገ መንግስታዊ መብት ነው። ንብረት ማዛወርም ንብረትን መብት ማስተላለፍና ግዴታ ማስተላለፍ ህገ መንግስታዊ መብቶች ናቸው ና ለነዚህ መንግስታዊ መብቶች መንግስት ስርአት መዘርጋት አለበት ዋስትና እንዲኖራቸው ማድረግ አለበትና ዘንድሮ ላይ ብቻ በስርአቱ ከ አስራ ሁለት ሺህ በላይ ሰነዶች ህጋዊ ሰነዶች እናረጋግጠን ዜጎችን ያገለገልንበት ሁኔታዎች አሉ። ይሄ ደግሞ ፒውርሊ ምንም ማትገውት ሰነዶች ሳይቀላቀሉበት የተገኘ ውጤት ስለሆነ እነዚህ ነገሮች ማጠናከር አለብን። ቀጣይ ላይ እንደ ክልል በክልል የሚታየውን የኢኮኖሚ እንቅስቃሴ በክልል የሚታየውን የኮሪደር ልማት እንቅስቃሴ በክልል የሚታየውን የኢኮኖሚ እድገቶች በህግ የበላይነት መደገፍና ዋስትና እንዲኖረው ማድረግ ቀጣይ ስራ እንሰራለን። በእኛ ክልል አሁን ያለውን አንጻራዊ ሰላም በህግ የበላይነትና ተጠያቂነትን የበለጠ በማረጋገጥ ዘላቂ ሰላም እንዲኖር ስራዎችን ቀጣይ ላይ እንሰራለን። የፍትህ ስርዓቱን ማዘመን፣ የፍትህ ስርዓቱን ትራንስፎርም ማድረግ አጠቃላይ የፍትህ ትራንስፎርሜሽን የሚባለውን ስራ በአራቱም የፍትህ ማሽነሪዎች ላይ ተግባራዊ እንዲሆኑ ማድረግ በፍርድ ቤት አሰራር፣ በአቃቤ ህግ አሰራር፣ በምርመራ አሰራር ያሉትን ስርአቶች ማዘመንና እዚህ ውስጥ የሚታዩ ብልሹ አሰራሮችን፣ ሌብነቶችንና ባድሎ የሚሰራባቸውን ስርአቶች በአጠቃላይ ሰብረን የፍትህ ስርአቱ ማሽነሪው ባላንስ ሆኖ ዜጎችን በእኩልና በእኩልነት እንዲያገለግል ቀጣይ ላይ የማድረግ ስራዎች ይጠበቁብናል። ምንም እንኳን እንደ ክልል የፍትህ ስርአቱ ላይና የጀስትስ ማሽነሪዎች ላይ ጥሩ ማሻሻያዎች ቢኖረንም ቀጣይ ላይ ግን የበለጠ በመስራት የህግ የበላይነትን ሲሪየስሊ ማስከበርና የመንግስት ሀብቶች፣ የመንግስት ጥቅሞች፣ የዜጎች ጥቅሞች ደግሞ የበለጠ እንዲከበሩ ማድረግ ስራዎችን እንሰራለን። እጅግ አድርጌ አመሰግናለሁ።